ራሳቸውን ደጋግመው በማረስ ለመኸር ሰብል ልማት ዝግጁ መሆናቸውን በደቡብ ጎንደር ዞን የደብረታቦር ከተማ አስተዳደር አርሶ አደሮች ተናገሩ። በ2017/18 የምርት ዘመን ከ130 ሺ ኩንታል በላይ ምርት ለማምረት አቅዶ እየሰራ መሆኑን የደብረታቦር ከተማ አስተዳደር ግብርና መምሪያ አስታውቋል። መምሪያው የ9 ወራት የስራ አፈጻጸም ግምገማና የ2017/18 የምርት ዘመን የሰብል ልማት ንቅናቄ መድረክ በደብረታቦር ከተማ አካሂዷል። አለምነሽ ንጉሴ ተጨማሪ አላት። ማሳቸውን ደጋግመው በማረስ ለመኸር ሰብል ልማት መዘጋጀታቸውን የደብረ ታቦር ከተማ አስተዳደር አርሶ አደሮች ተናግረዋል። የደብረታቦር ታቦር ከተማ አስተዳደር ግብርና መምሪያ ባዘጋጀው የሰብል ልማት ንቅናቄ የተሳተፉት አርሶ አደሮቹ በቂ የግብአትና የምርጥ ዘር አቅርቦት በመኖሩ የተሻለ ምርት እንደሚጠብቁም ገልጸዋል። አርሶ አደሩ አሁን ባለበት ሁኔታ ያው የበጋ መስኖ ስንዴ ጋር ተይዞ አሁን ባለንበት ወቅት ከበጋ ጋር ተይዞ አሁን ስንዴ ም ድንችም ጎመንም በተለያየ መልኩ እያመረተ ይገኛል። ምናልባት ለቀጣይ ለሚመጣው ደግሞ የክረምት አዝመራ ደግሞ አሁን ዝግጅት ላይ ነው ያለው በሰሎን በመደጋገም በማረስ ያው ግብዓት ማዳበሪያን፣ ምርጥ ዘርን በመያዝ አሁን በዝግጅት ላይ ነው ያለው። ያው እንግዲህ ለቀጣይ የሚገኘው ምርት ማየት ነው። የጎደለ ነገር የለም። የግብርና ባለሙያ ጎደሉ የለባቸውም። ጥሩ ነው እያደረጉት፣ እየሰሩት ያለ ነገር ጥሩ ነው። አዎ እርሻ የው ዘንድሮ ትንሽ የተፈጥሮ ሁኔታ ዝናብ ጥረት አለ የው የእርሻ ድግግሞሽ ይው ሶስት ጊዜ ያርሰናል። ያልታረሱ መሬቶችም አሉ። ይው አሁን ዘር ምርጥ ዘር ይው እንግዲህ ለማውጣት አሁን ዝግጁ ነን። ይህን እየጠበቅን እየተጠብቀን ያለን ትንሽ የዋጋ እንረታለን እንጂ ማዳበሪያ አቅርቦቱ ጥሩ ነው። ምርጥ ዘር አቅርቦቱ ጤፍ አልቀረበም። ማሽላ በቀሉን ነው አለ እሱ ቀርቦልናል። ለማዳበሪያ ስርጭቱ ዘንድሮ ሸጋ ነው። የፀጉር አዲኮ ቀበሌ ግብርና ጽህፈት ቤት ኃላፊ አስማረች አዱኛ ለአርሶ አደሮች ግንዛቤ በመፍጠርና በተግባር በማሳየት ምርትና ምርታማነትን ለማሳደግ እየተሰራ መሆኑን ተናግረዋል። የግብርና ልማት ጣቢያ ባለሙያዎች በየቀጠነው ሁሉም በቀን አንድ አርሶ አንድ የግብርና ልማት ባለሙያ ከሁለት እስከ ሶስት የልማት ቡድን ከአምስት እስከ ሰባት አርሶ አደሮች ድጋፍ እናደርጋለን። ይህን እያደረግን ያው አጠቃላይ ያለውን የግብርና ስራዎችን ምርትን ለማምረት የተለያየ እንቅስቃሴ እያደረግን እንገኛለን። ስለዚህ አርሶ አደሩ በእጁ እንዲያርም በመስመር እንዲዘራ ማዳበሪያውን ደግሞ በምክር ሀሳቡ መሰረት እንዲጠቀም ኤክስቴንሽን እንሰራለን። ምርትን በጥራትና በመጠን ለማሳደግ እየተሰራ ነው ያሉት የደብረታቦር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ ጌታቸው ይበልጣል። የ201718 የምርት ዘመን ውጤታማ እንዲሆን ክትትልና ድጋፍ እየተደረገ ነው ብለዋል። የአካባቢያችን አርሶ አደር ከባለፈው ምርታማነት በተሻለ መንገድ ለማስኬድ በዚህ ዓመት በትኩረትና በቅንጅቶ መዝራት ያስፈልጋል። በክላስተር መዝራት ያስፈልጋል። በስፋት መዝራት ያስፈልጋል። በጥራት መዝራት ያስፈልጋል። ለዘላቂነት መዝራት፣ በቅንጅት መስራት፣ ተመስካሪነት ያለው ስራ መስራት ያስፈልጋል። ስለዚህ መርሆቻችን በመከተል ምርትና ምርታማነትን በመጨመር የሀገራችን ኢኮኖሚ ማሳደግ ያስፈልጋል። በመድረኩ የተገኙት የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን በ2017/18 የምርት ዘመን የእርሻ ድግግሞሽና ና የግብዓት አቅርቦት ላይ ትኩረት ሰጥቶ በመስራት ምርታማነትን ማሳደግ ይገባል፣ ለአርሶ አደሮች ግብዓት በወቅቱ መቅረብ አለበትም ብለዋል። የሰብል ልማት ማለት ከእርሻ ድግግሞች ጀምሮ እስከ ግባት አቅርቦት ድረስ ያለውን ነው የምናየው። ስለዚህ በምን ያህል ልክ ነው እነዚህ ዓመት የሰብል ልማት አሁን እንደምናየው ሚያዚያን እያገባደር ግንቦት ላይ ነው ያለ ነው ያለንበት። የሰብል ልማት እንቅስቃሴ ከእርሻ ድግግሞች ጀምሮ ከምርጥ ዘር አቅርቦት እስከ ሌሎች ግባቶች የማዳበሪያ አቅርቦትም ጭምር በዚህ ዓመት የተሻለ ለውጥ ማንጣት አለብን ተብሎ ስለሚታሰብ የት ላይ ነው ያለን ብለን በተገቢ መንገድ ገምግመን ባሳከናቸው ተግባሮች ላይ ትምህርት የምንወስድበት በመድረኩ የ2016/17 የምርት ዘመን የነበሩ ጉድለቶችን በማስተካከል ጥንካሬዎችን ደግሞ